አለቻት ያለቻት። አንድነትም ወጣች። ከዛም አልኮ ላይ ቁጭ ብላ ብቻዋን ማውራት ጀመረች። ኪራ ደግሞ ውጭ ላይ ሆኖ እየተንቆራጠጠ ማሄ መጣች። ምን ትሰራለህ እዚህ ጋር ትለዋለች። አይ አየር እየወሰድኩ ነው እዚህ አየር ልውሰድ ብዬ ነው ይላታል ማለት ነው። እንደዚህ እያሉ ከማሄ ጋር እያወሩ እያሉ ለነገሩ አዲስ ፍቅረኛ አደለህ አዲስ ፍቅር ላይ አደለ ምናምን እያለች እየቀለደችበት እያለ እሱን ታዩና እናታችሁ እንዴት ሆኑ ደውዬ እንኳን ሳልጠይቅሽ ይላታል ማለት ነው እንደዚህም እንደዚህ እየተባባሉ ቤት ይመጣች ቤት ይመጣ ፍቅር ብላ ሳመችው ማለት ነው ጽናትየስ እንዴት ናት ትለዋለች ማሄ ደህናናት እያላት እያለ ቤት ይመጣ ሳመችው ማለት ነው ደግሞ አንቺ ማነሽ ትላታለች ማሄ የኪሩ ፍቅረኛ ነኝ ወይም እጮኛ ነኝ ስትላት አይ የጓደኛው ፍቅረኛ ነኝ ወይም እጮኛ ነኝ ማለትሽ ነው ስላታለች ከዛ ቤት መለሰች እና አረ የኪራ እጮኛ አልኩሽ አለቻት። ኪራ እየሰማሀት ነው ትለዋለች ማሄም ማለት ነው። ግቢና እስኪረፊ ይላታል ማለት ነው። እሱ ብዙ ማውራት ስላልፈለገ አይ እንደዛ ሳይሻል አይቀርም አለች እና ከዛ ማሄም ወደ ቤቷ ሄደች ማለት ነው። ከዛ ደሞች ማናት በማለት ጠየቀችው ቤቲ ማሄን ማለት ነው። አንቺ በቃ ሁሉኑ ነገር ማወቅ አለብሽ? የት ሊሄድልሽ ወደ ሊቢያ ብንብየ ሊሄድልሽ ብሏት ካጠገቧ ሄደ። አሁን ብትሄድስ ጥርቅ በላ ዞረ ትመጣለህ በማለት ቤትም ብቻዋን ማውራት ጀመረች። ከዛም ማሄ ባለቤቷን ይዛ ወደ ነኪራ ቤት መጣች። ወደ ነኪራ ቤት ስትመጣ ሰራተኛ ብቻ ነበረችው የነበረችው ኪራ የት ሄዷል ስትላት የለም በማለት መለሰችላት። ሰው ከሌለማ እንመለሳለን እንሄድ ብለው ብድግ ብድግ ብለው ሊሄዱ ሲሉ ጽናት መጣች እንዴ፣ እኔን ሳታገኙ ልትሄዱ ነው? እንደ ትላቸዋለች። ከዛ ጽናትን ሲያገኙ ውጭ ብለው ማውራት ጀመሩ ማለት ነው። ከዛ ኪራም መጣ ከውጭ። ከዛ መጥቶ እነሱ እያወሩ እየተጫወቱ፣ እሱ በቃ እንደ ሰመመን በሀሳብ እየሄደ ነበረ። ከዛ ማሄም ምንድን ነው እንደዚህ ማንቀላፋት ትለዋለች ማለት ነው። አይ ትንሽ ደብሮኝ ነው ልተኛ ብዬ እኮ ነው ይላታል። የማሄ ባለቤትም ጽናትን የመሰለች ቆንጆ ይዘህ ምንድን ነው መደበር ይለዋል። ማሄ ደግሞ አህታው ነቃ በል ትለዋለች፣ ማለት ነው ኪራን። ከዛ ኪራ አልሰማትም ነበረ። ምን ይላል ማለት ነው እንደ የት ሄደ ነበር ትለዋለች። አረ የትም አልሄድኩም እዚህ ነኝ ይላል ኪራ። ማሂም አይዞ ኪራ፣ ልጆች እንደሆኑ በድላቸው ያድጋሉ ስለዋለች እየቀለደች። ኪራም ልክብልሻል፣ ዋናው እኔ ደህና ሊሆን ይላታል። ጽናትም አዎ ኪራዬ ብቻ አንተ ደህና ሆነለኝ እንጂ ሌላው ትርፍ ነው ትላለች። ማሄዬም በለው አፍላ ፍቅር እኛንም አንድ ሰሞን እንደዚህ ያደርገውን ነበር እያለች ተቀልጥፋቻለች። እንድም በንደ እያለ ሁሉም እየተጫወቱ እያለ ኪራ በጣም ተግዞ ስለነበረ ጽናትም ኪራዬ ምን ይሆን እንደዚህ ያስተገዘህ ሰው ሁሉ እየሳቀ አንተን ያስቆዘመ? ትላለች። በእኔ ምክንያት ይሆን እንደዚህ የምትሆንብኝ? እኔ ግን ምንም ልረዳህ አልችልም። እኔ አረባው ትላለች ጽናትም ጽናትም ይህን እያለች ኪራን ትክ ብላ ታየዋለች ማለት ነው። በሀሳብ ሄዳለች። ኪራም በሀሳብ ሄዷል ማለት ነው። ከዛ ምሮ ጽና ጽና ስትላት ልሰማት አልቻለችም። ከዛ ማሂ ምን ትላለች፣ እረ ጎበዝ፣ ገና ጎጆ ሳት ቀልዙ ሁለታችሁ እኮ ልባችሁ ጠፋ ትላለች ማለት ነው። ከዛም እንደዚህ እየተጫወቱ እና እስኪ ኪራ ጽናት ጎን ቁጭ በልና፣ አንቺም ጸጉርና ሸተች ታርጊለት፣ አንተም ደግሞ ቀፋት ትለዋለች ማለት ነው። ከዛም እንደዛ ያለው ቤት መጣች ማለት ነው። እንደ ቤቱን ማሳጅ ቤት አረጋችሁት ማለት ነው አለች። ከዛም ደግሞ አንቺ ማነሽ ትላታለች ማለት ነው ማሂን። ከዛ ኪራም ምንድን ነው አንቺ ቤቴ እንግዳ ክብር እንጂ ይላታል። ከዛም የእኔ ሄት፣ ሄት የማሂ ባለቤት ማለት ነው። የኔ ሄት መጀመሪያ፣ እኛ ማንም የምንሆን ማንም መጀመሪያ አንቺ ሰከን በይ ሴት ልጅ ሰከን ስትል ነው የሚያምርባት። መጀመሪያ ተረጋጊ ይላታል። እሺ ማነ ስትለው ሰሞን ይነግራታል። እሷን ባለቤት ና ጥቅል ትባላለች ይላታል ማለት ነው። አንቺ ማነሽ ብለው ሲጠይቃት የኪራ ፍቅረኛ ወይም እጮኛ ነች ትላለች። ቤቲ፣ እንደ ቅድምም እንደዚህ ስትል ነበር፣ አሁንም ደገመችው ትለዋለች። ከዛሀናም ጽናት ቤቲ ማለት እሷ ናት ትላታለች። ቤቲም እኔን ታቆኛላችሁ እንደ ትላለች። ፅናትም አዎ ትላለች ማለት ነው። ቤቲም ታቆኛላችሁ እንደ ከዚህ በፊት ስታቀኛለች ስትላት፣ ሀናም አዎ በጭራቅነትሽ አቅሻለሁ ስትላት፣ ቤቲ ደግሞ ምን አልሽ ምን? ስትላት ማለት ነው የሀኒ ባለቤት ደግሞ ሚስቴ ለቀቅ አድርገት ሴትዮ፣ ሚስቴ ለቀቅ አድርገት ይላታል ማለት ነው። እንደዛ ሲላት የሰውማ ሚስቴን ተናገረችብ ብሎ ለሚስቱ ጠበቃ ይሆናል ወይም ይወግናል። የኔ ባል ግን እዚህ ጋር ፍለፊት ፍጥጥ ብሎ ያሰድበኛል በማለት ቤቲ ተቆጥታ ተነስታ ወደ መኝታ ክላሷ ገባች። ከዚያም ሀና ጽናት ለብቻ ይዛ ማናገር ፈለገች። ጽናት ያን ሁሉ ካደረገች በኋላ እንዴት ልትመጣ ቻለች በማለት ጠይቃታለች። ጽናትም አላቅም ኪራ ነው ያመጣት በማለት መልስላታለች። ሀናም ውይ አሁን ነው መፍራት፣ ትልቁ ዳቦ ሊጥ ሆነ ማለት አሁን ነው ትላለች። ጽናትም ኪራ እንደሆነ እንደምታየው ምግብ አይበላ፣ አይጫወት፣ አይስቅ፣ ዝም ብሎ ተኝቶ ነው የሚውለው ትላታለች። ሀናም ቆይ እንዴት ሊመልሳትና እንዴት ሊያመጣት ቻለ በማለት ጽናትን ትጠይቃታለች። ጽናትም አላቅም፣ ግን ኪራ ወዶ አይመስለኝም በሆነ ነገር አስፈራርተዋለች ትላታለች። ሀናም በምን ስትላት፣ አላቅም፣ ኪራ ግን ያለ ምክንያት እንደዚያ አያደርገውም በማለት ተመልስላታለች። እናም ይህንን ችግር እንፈተዋለን። እኔ አለሁልሽ ከጎኔ ከጎንሽ። አሁን ግን እኔ ባሎቻችን የት ሄዱ ብለው እንዳያስቡ ና እንሄድ ብላ ይዛት ሄዳለች ማለት ነው። ከዛም የሀና ባለቤት ደግሞ ኪራን ይዞት አሁን ለብቻው ይዞት ማለት ነው ደረጃ ላይ ወረደ። ና እኔ አሁን ደግሞ ስለ ወንዶች ጉዳይ ልናወራ ነው፣ ምንድን ነው የሆንከው ሲለዋል። ኪራም ምንም አልሆንኩም ይለዋል። እኔ ሀናን ለማግባት ከእናቴና ከሀና መምረጥ አጣብቂኝ ውስጥ ገብቼ ነበር ቤተሰቦችም ሀብቴን ወይም ንብረቴን በላይ የቀረበች ይመስሏቸው እስኪ ሀብትህን በሙሉ በእኛ ስም ዞሮ ና ጥላ ካልሄድ ታያለህ ብለውኝ ነበር፣ ግን እንደምታየው ነው። ምክንያቱም እኔ በሀና ሙሉ ምለት ስለነበረኝ ና ስለምተማመን ቅንጣት ታህል አላመነታሁም። አንዳንዴ ፍቅር እውር ነው የሚባለው፣ ለሌላ ሰው ደግሞ ጅል መስሎ የሚታየው ትክክለኛ ውሳኔ እንድትወስን ይረትሃል ይላል። ኪራም የእናንተ ፍቅራችሁ በጣም ደስ ይላል ይለዋል። መስሎህ ነው ያንተና የጽናትም በጣም ነው ደስ የሚለው ያንተና የጽናትን መዋደድ ሳይ በፊት ያሳለፍኳቸውን ትውስታ ያስታውሰኛል ይለዋል ማለት ነው። ይህ አልነበር እና እንደዚህም ከመከረው በኋላ ኪራ ተመልሶ ወደ መኝታ ቤት ሲገባ ቤቲ ቁጭ ብላ ብቻዋን ቁጭ ብላ ተክስ አገኛት ማለት ነው። ግን ለምንድን ነው እንደዚህ የምትጅኝ ይላታል። እኔ ስለምወድህ በጣም ነው ማፈቅረህ ትለዋለች ማለት ነው። እናም እንደምትወጂኝና እንደምታፈቅረኝ በዚህ ሰሞን አይቻለሁ። ይህንን ስለምትወጂኝ ስለምታፈቅሪ ጋር እንደምትገቢ ተረድቻለሁ ይላታል ማለት ነው። እንደው ከተረድ የእውነት ክኖ ግን ኪራ ትለዋለች። አዎ የእውነቴን ነው። ምክንያቱም ለእኔ ፍቅር ብለሽ ጽናትን መድኃኒት አጠጣሽ፣ እኛንም በመርዝ አበላሽም ምናምን ይላታል ማለት ነው። እንደዚህ ሲላት አዎ ግን ኪራ ተረዳኝ፣ ለፍቅር ብዬ ነው ለአንተ ብዬ ነው ትለዋለች ማለት ነው ከዛም በቃ እንደ ከዚህ ምድር ላይ ካሉ ሴቶች ሁሉ እንዳንቺም ወደው የለም ሲላት እቅፍ ታረገዋለች ማለት ነው። እቅፍ አድርገው እየሳመችው ያለ ጽናት መጣች። ጽናት ስልክ ተደወለ ብላ የሱን ስልክ ይዛለት መጣች፣ ግን ስልክ ተደውሎ አልነበረም። ከዛ ኪራም ጽናትን ልክ እንደማይፈልጋት ሆኖ ስልክ ተደውሎ አይደለም እኛ ማየት ስለፈለገች ነው ይላታል። ምን ነው ደርቀሽ ቀረሽ አቴጅም ሴትዮ ትላታለች ማለት ነው። ቤቲም ጽናትም ውልቅ ትላለች። እንደውም አሁን ምሳት በልትሃል ትለዋለች ኪራን። ኪራ እየቀለደባት ወይም ደግሞ ሙድ እየያዘ ነው። ምክንያቱም አንድነት ያለውን ነገር ሁሉንም ነገር ስላስረዳችውና ምንድ ነው ፈላሹም ስለጠፋ ጠፍቶ ስለነበረ ቪዲዮ እንደሌለ ማስረጃ ምንም እንደሌላት ስለነገረችው ይህን ስለያዘ ኪራም ደስ ብሎት ውስጡ ደስ እያለው ልክ እንደሚወዳት ሆኖ ያወራል ማለት ነው። ጽናትን እንደማይወዳት ሆኖ እሷን እንደሚወዳት ሆኖ እያወራት እያለ ቁርስ በልትሃል፣ ምሳ በልትሃል ስትለው አልበለውም ሲላት እንደውም ውጭ እንሄድና እንብላ ትለዋለች ማለት ነው። ቤቴ ከዛም ተነሽ ይላታል። ውጭ ሄደው በቃ በሉ ውጭ ወጥተው እያለ ጽናት ተከተለቻቸው ማለት ነው። ከዛ ጽናትን ቁምስ አሳጥቶ ሰድባት ምናምን፣ ልክሽን ወቂ የመጠሽበትን ወቂ ምናምን ብሎ እሷን አስለቅሷት ማለት ነው። ከቤቲ ጋር ተቃቅፈው ይሄዳሉ ማለት ነው። እንድስ ግን ያደረገው ቤትን አንድ ነገር ሊያረጋት ወይም ሊበቀላት ነው እንጂ እንደውም ጽናት የቤትን ቀለበት ፕሮግራም አይተሽ ነው የምትሄጂው ይላታል ማለት ነው። ስለዚህ ለቤቲ ሰፕራይዝ ላደርጋት ስጓጓለት የነበረውን ቀለበት ላደርግላን ነው ጽናት ደግሞ በአይነስታ ያለሽ ይላታል። ጽናትም ስቅስቅ ብላ ማስፋልት ላይ ቁጭ ብላ ታለቅሳለች። ቤቲና ኪራም ተተዋት ይሄዳሉ ማለት ነው። እንግዲህ ኪራ ያሰበው ነገር አለ። ለጽናት ነው ቀለበት ሊያደርግላት። ቤቲ ደግሞ አጻይ የ እያየ ለጽናት ቀለበቱን ከቤት ጋር ገዝተው ላንች ነው ብሏት፣ ግን በቤት በቆመችበት ወይም ቁጭ ባለችበት ፊት ለፊት ላይ እንግዲህ ለጽናት ቀለበት ሊያደረግላት ሰርፕራይዝ ሊያደረግላት ይመስላል። ቀጣዩ ግን በጣም ነው የሚያጓጓው። ቤቲ ለዛሬ ደስ ብሏታል፣ በጣም ማለት ነው፣ ከምንም በላይ ደስ ብሏታል። ጽናት ደግሞ በጣም ተከፍታለች። ከዛ ነ ሆሙም ጽናትን አግንቷት ምን ሆንሽ ነው ሌባ ዘርፎች ነው ይላታል። ወን ጓደኛ ወይም ደግሞ ኪራ ሰበረኝ እያለች እንደውም መጠጥ እጠጣለሁ እያለች ሄዳለች ማለት ነው። እንግዲህ ቀጣዩን ክፍል አብረን የምናየው ይሆናል። ቀጣዩ ግን እያጓጓል ማለት ነው። ምክንያቱም ኪራ ሰፕራይዝ ሊያደርግ የፈለገው ቀለበት ገዝቶ ጽናትን እንጂ ቤትን አይደለም። ቤት ግን ለኔ ነው ብላ በጣም ጓጉታና በጣም ደስተኛ ሆና ትትፍለቀለቃለች ማለት ነው። በቀጣይ ቪዲዮ ደግሞ ቤቴ እያለቀሰች ጽናት እየሳቀች እንደመጣ አንልጠራጠርም። እስከዛው ድረስ ቻይር ሰንበትልኝ።